ሰላሙአሌይኩም ወረህመቱላሂ ወበረካቱህ። እንደት ከበራችሁ? የኡስሚቲዩብ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ሰላም፣ መልካም ነኝ። አልሐምዱሊላሂ የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ደቂቃ ሳንሻማ ጊዜ ሳንሻማ እንቅጭቅጫን የምንነግራችሁ ይሆናል። አዳሩን የጥቁር ገበያ የምንዛሬ ዋጋ ዝርዝር ጨመረ ወይንስ ቀነሰ የምነግራችሁ ይሆናል። እስከ ብዶ ፍጻሜ አብራችሁን ቆዩ። ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ ተቀላቀሉን። በቅድሚያ አሜሪካን ደላርን እናያለን። ከዛም ዩሮን በመቀጠል ስዊዝ ፍራንክ፣ የሳውዲ ሪያል እና ዩናይትድ አረብ ኤምሬት እየቀላቀልን እናያለን። በሀገራችን ኢትዮጵያ ያለውን የጥቁር ገበያ ሎና መረጃ የሚዘግቡ ድረገጽ፣ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 1695 ብር እንደሚሸጥና እንደ አሜሪካን ዶላር 165 ብር ከ92 ሳንቲም የተሸጠ እንደሚገኝ ከጥቁር ድረገጽ ላይ ነው መረጃ ያመለክታል። በመቀጠል ይሮን እና ያለን 19452 ብር እንደሚሸጥና 1 94 ብ 52 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። በመቀጠል የስዊዝ ፍራንክን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 2776 ብር እንደሚሸጥና የስዊዝ ፍራንክ 207 ብር ከ76 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል ቪዲዮችን ላይክ እያደረጋችሁ ሀሳብ አስታችን ኮመንት ላይ አስቀምጡልን ለወዳጅ ዘመዶ ሼር አድርጉ አዲስ ከሆናችሁ ሰብስክራይብ እያረጋችሁ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን አንድ 100 የኢማራቶች ዲርሃም 4516 ብር እንደሚሸጥ እና አንድ የኢማራቶች ዲርሃም 45 ብር ከ16 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የሳዑዲ ሪያልን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደት ኮም በድረ ገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4424 ብር እንደሚሸጥና እና አንድ የሳዑዲ ሪያል 44 ብር ከ24 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በንግድ ባንክ ያለውን የምንዛሬ ዋጋ እናያለን። በንግድ ባንክ የምንዛሬ ዋጋ ጭማሪ አሳይቷል። በዚህም አንድ የአሜሪካን ዶላር 139 ብር ከ64 እየተዘረዘረ ይገኛል። ፓውንድ ስተርሊንግ በኢትዮጵያ ንግድ ባንክ 183 ከ63፣ እንዲሁም ዩሮን በተመለከተ 163 ከ40፣ የስዊዝ ፍራንክ 171 ከ84፣ ኩዌት ዲናር 448 ከ82፣ የቻይና ዮሐን 19 ከ21 ዩናይትድ አረብ ኤምሬትስ ዲርሃም 38 ከ02 እና የሳዑዲ ሪያል 37 ከ23 እየተዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኝነው መረጃ ያመለክታል። በንግድ ባንክ የምንዛሬ ዋጋ ጭማሪ አሳይቷል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ የያዘችው ኩዌት ናት። የኩዌት ዲናር እናያለን። 100 የኩዌት ዲናር 54270 ብር እንደሚሸጥና አንድ የኩዌት ዲናር 542 ብር ከ70 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 11927 ብር እንደሚሸጥ እና አንድ ካናዳን ዶላር 119 ብር ከ27 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። የአውስራን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ እንዳስነበበው ከሆነ 100 የአውስራን ዶላር 10892 ብር እንደሚሸጥ እና 1 ያው 11 ዶላር 108 ብር ከ92 ሳንቲም የተሸጠ ይገኛል። በመቀጠል ዮሐን እናያለን። 100 የቻይና ዮሐን 2330 ብር እንደሚሸጥ እና 1 የቻይና ዮሐን 23 ብር ከ30 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናያለን። 100 የፓውንድ ስተርሊንግ 22260 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 222 ብር ከ60 ሳንቲም እንደሚሸጥ አሁናዊው የጥቁር ገበያ መረጃ ያመለክታል ወደ ቱርኪ እናመራና ሊሬን እናያለን 100 የቱርኪ ሊሬ 398 ብር እንደሚሸጥና አንድ ሊሬ 3 ብር ከ98 ሳንቲም እየተሸጠ ይገኛል በመቀጠል በዓለማችን በምንዛሪ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን ናት የባህሬን ዲናር እናያለን 100 የባህሬን ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 43998 ብር እንደሚሸጥና አንድ የባህሬን ዲናር 439 ብር ከ98 ሳንቲም እንደሚሸጥ ከጥቁር ገበያ ያደረገ ስላገኝነው መረጃ ያመለክታል። በመቀጠል የጆርዳን ዲናር እናያለን። 100 የጆርዳን ዲናር 23374 ብር እንደሚሸጥና አንድ የጆርዳን ዲናር 233 ብር ከ74 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሦስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሦስተኛ ቦታ ይዛ የተቀመጠችው ኦማን ናት። የኦማን ሪያል እናያለን። 100 የኦማን ሪያል 1መቶ 43140 ብር እንደሚሸጥና አንድ የኦማን ሪያል 431 ብር ከ40 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደት ኮም በድረ ገጹ አስነብቧል። ውዴሻ ልበሰቦችና አድማጭ ተመልካቾቻችን የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የንግድ ባንክ የምንዛሬ ዋጋ ይህን ይመስላል። ወሰላሙ አለይኩም ወረህመቱላህ ወበረካቱ።